የአዲስ አበባ ከተማ ፖሊስ ኮሚሽን የሰራዊት አባላት በመዲናዋ የተከናወኑ የልማት ስራዎችን ጎብኝተዋል። በመርሃ ግብሩ የተገኙት የአዲስ አበባ ከተማ ፖሊስ ኮሚሽን ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋው የልማት ስራዎቹ የህዝብን ተጠቃሚነትና የከተማዋን ሁለንተና እድገት ከማጉላት ባሻገር የህግ ማስከበር ስራን በእጅጉ ያገዙ ስለመሆናቸው ተናግረዋል። ለፖሊስ ለጥበቃ፣ ወንጀል መፈጸሙ ብቻ ሳይሆን ወንጀል ከተፈጸመ በኋላ ተደርሶ እነዛን ነገር መከላከልና ወንጀል ፈጻሚዎችን በቁጥጥር ስር ለማዋል እጅግ በጣም አመቺ ያልነበረ መሰረተ ልማቱ ወንዙ ወንጀለኞችም በቀላሉ የሚያመልጡበት ምቹ ሁኔታ ስለነበረ ነው። ስያሜ ዛሬ ላይ ግን ሊፈጽምም የሚሞክር ካለ ምቹ ሁኔታ ስለሌለ አንድ አይፈጽምም ቢፈጽምም አያመልጥም ማለት ነው። ዜጎች የሚዝናኑበት፣ ቱሪስቶች በዚህ መንገድ ነፃ ሆነው የሚንቀሳቀሱበት አካባቢ ከውበቱ ከአጠቃላይ የከተማውን ደረጃ ከማሳደግ አዲስ አበባ ስሟን የሚመጥን ልማት ይዞ መምጣቱ ብቻ ሳይሆን ለጸጥታና ደህንነት ስራው በጣም አስተማማኝ የሆነ ምቹ ሁኔታ የፈጠረ የኮሪደር ልማትና የፕሮጀክት ልማት ነው። የተሰሩ ስራዎችን የመጠበቅና በቀጣይም የሚከናወኑ ስራዎችን ስኬታማነታቸውን ለማረጋገጥ እንደ ተቋም ድርብ ኃላፊነት እንደሚወስዱም ኮሚሽነር ጌቱ ገልጿል። የመሰረተ ልማትና አሁን የተሰሩ የኮሪደር ልማት የአይን ብሌናችን እንደሆነ፣ ፖሊስ በተለየ መንገድ ትኩረት ሰጥተን ጥበቃ፣ ከለላ ምናደረግ እንደሆነ በየአካባቢው ለዚህም የሆን አመራ ስምሪት ሰጥተናል በለሙትም አካባቢ በሚለሙት አካባቢ የሚጠበቅብንን ኃላፊነት ለመውጣት ከመቼውን ጊዜ በላይ ቁርጠኛ መሆናችን በዚህ አጋጣሚ በጠቅላይ መምሪያውና በአጠቃላይ በፖሊስ አባላትና አመራር ስም ማስተላለፍ ፈልጋለሁ። ጉብኝቱ የሰራዊቱ አባላት የተከናወኑ የልማት ስራዎችን በሚገባ እንዲገነዘብ ማድረግ ነው ያሉት የአዲስ አበባ ከተማ የኮሪደርና የወንዝ ዳርቻ ልማት አስተዳደር ባለስልጣን ምክትል ኃላፊ አቶ ዋለልኝ ደሳለኝ፣ የፖሊስ አባላቶም ከዚህ በመነሳት በቀጣይ በሚከናወኑ የልማት ስራዎች ላይ የላቀ አበርክቶ እንዲያደርጉ ይጠበቃል ብለዋል። ይህ ሁሉ ልፋት ይህ ሁሉ ጥረት የምታዩትን ውበት ማምጣት ችሏል። ግን በዋነኝነት ይህ ስራ ትርጉም ያለው ለውጥ ቀጣይነት ያለው ለውጥ ሊያመጣ የሚችለው ከተጠበቀ ብቻ ነው። ይሄ እንዲፈጸም የጸጥታ አካላት ያላቸው ድርሻ ዋነኛው ወይም ደግሞ የአንበሳውን ሚና የሚወስዱት እነሱ ናቸው። በተለይ የፖሊስ ኃይል ከደንብ ማስከበር አካላት ጋር በመሆን በተለየ ጊዜ በታወቀ ጊዜ የሚበክሉ አካላትን አስፈላጊው በህግና በስርዓቱ መሰረት እርምጃ መውሰድ ላይ የበኩላቸውን እንዲወጡ ያስፈልጋል። በቀጣይነት ይሄን እንደሚሆን እምነቱ አለ። የፖሊስ ሰራዊት አባላቱ በበኩላቸው የተከናወኑ ስራዎች የከተማን ውበት ከማጉላት ባለፈ ሰው ተኮርና ለምጣኔ ሀብታዊ እድገትም የላቀ አስተዋጽኦ እንደሚኖራቸው ገልጸዋል። ካዛንቺስ ልማት አንድ ቁጥር የሰራ ነው። የኦፕሬሽን አመራር ስለሆንኩም የሰራው እኔ ነኝ። ህዝቡ ሲነሳ በወቅቱ ደስ ስላለ ይችላል። የ30 40 50 ዓመት የሰሩ ህዝቦች እዚህ እዛ ካሳንቺስ ኤሪያ ዙሪያ ላይ ያሉ ሰዎች አሁን እዚህ መጥቶ ይሄ ደረጃ የጠበቅበት ቦታ መኖሩ በጣም ደስ ብሎናል። ጸጥታውም ደግሞ ማንም ሰው ሳይጎዳ፣ ማንም ሰው ሳይሞት አንድን ቦታ መጥቶ ተለውጦ መኖር ማለት እኛ በጣም ደስ ብሎኛል። እንደ ጸጥ እዚህ ጋር ያሉትን ሴቶች በዚህ መልኩ ትሪት ማድረግ በእውነት ነው መልክ ነገ ከነሱም የሚፈጠረውን አገርን ትሪት ማድረግ ነው። እና ለነሱ እንዲህ አይነት ነገር መደረጉ እኔ ዛሬ የመጀመሪያ አይኗቸውም አላቅም በቃ ከተሰሩት ነገሮች ሁሉ ብዙ ፕሮጀክቶች ተሰርተዋል ሁሉ የሚበልጠው ይሄ ነው አይምሰል እንዲህ በመከበቡ ብዙ ሰው ስላላየው ሰው ላይ ነው አይገነባው አይምሮ ላይ ነው የተገነባውና እኔ ደስ ብሎኛል እኔ ቃላቱ ያጥረኛል ስራው በዚህ ልክ ይሆናል ብዬ አላሰብኩም ነበር መጀመሪያም ጀምሮ እዚ አካባቢም ስለማቀው በጣም በርካታ የወንጀለኞች ቦታዎች ቆሻሻ ቦታ ሽታው እንኳን በዚህ በኩል ስናልፍ ምናክል አስቸጋሪ እና ቆሻሻ የነበረ ቦታ ስለሆነ አሁን በምናያቸው ልክ ደግሞ ስናየው አልቆ ለፍጻሜ በልቆ እንደገና ለመጎብኘት ስበቃ እጅግ ነው ደስ ያለኝ፣ ከሌሎቹ የበለጠ ማለት ነው። ለምን ቆመንም ውጤቱንም እያየንም ስለሆነ አሁን ደግሞ በአካል ደግሞ የስራ ውጤት አካል በመሆኔና የጉብኝቱ አንድ አካል በመሆኔ በጣም ከፍተኛ ደስታ ነው የተሰማኝ። ለፕሮጀክቶቹ ስኬታማነት የራሳችንን አስተዋጽኦ በማበረከታችን ኩራት ይሰማናል፣ ያሉት አባላቱ በቀጣይም በሚከናወኑ ስራዎች ተጨማሪ የቤት ስራ እንድንወስድ የሞራል ስንቅ ሆኖናል ብለዋል።